ሰላም፣ ጤና ይስጥልኝ አድማጮች፣ እንዴት ናችሁ? ይህ ኑር ኢትዮ ጤና መረጃ ቻናል ነው። ዛሬ ደግሞ የምናየው እንግዲህ ከፍተኛ የደም ግፊት የሚያስከትላቸውን የጤና ችግር ነው። ከፍተኛ የደም ግፊት የሚያስከትሉ የሚያስከትለው ጉዳቶች በጣም ብዙ ናቸው። እንግዲህ ትንሽ በትንሹ ያህል እንግዲህ ለመጥቀስ ያክል ከፍተኛ የደም ግፊት ሃይፐርቴንሽን የተለያዩ የሰውነት ክፍሎችን ላይ ብዙ ከባድ ጉዳቶችን ሊያስከትል ይችላል ማለት ነው። ይህ በሽታ በጣም በጣም በፎሎው አፕ የማይመራ ከሆነ በጣም ፎሎ ፔሸንቱ ራሱ ታካሚው ራሱ በቃ ስለ ጤናው ተጨንቆ እየተመላለሰ ብላድ ፕሬሩ ወይም የደም መጠኑን የደም ግፊት መጠኑን የማያሳይ ከሆነ በጣም ትልቅ ችግር ውስጥ ሊጥለን ይችላል ማለት ነው። እንግዲህ በጣም በሚገርም ሁኔታ እነዚህ ጠንቆቹ የዚህ የከፍተኛ የደም ግፊት ጠንቆች ወይንም ችግሮች፣ አንደኛ እንግዲህ የልብ በሽታዎች የሚያደርሰው ጉዳት ነው። በልባችን ላይ ሊያደርስ የሚችለው ጉዳት አለ። ድንገተኛ የሆነ የልብ መታወቅ ወይንም አርት አታክ የሚባለውን ነገር ቀጥታ ሊያመጣብን ይችላል ማለት ነው። ምን ከፍተኛ የደም ግፊት ማለት ነው። ከፍተኛ የደም ግፊት የልብ ደም ቧንቧዎችን በማጉደፍ የልብ እንቅፋት ሊያስከትል ይችላል ማለት ነው። በጣም ልባችን በአግባቡ ስራውን እንዳይሰራ ሊያደርግ ይችላል ማለት ነው። የልብ ድካም ወይንም ሃርት ፌለር ራሱ ሊያመጣ ይችላል። በጣም በሚገርም ሁኔታ ከፍተኛ የደም ግፊት የልብ ጡንቻዎችን ብግነት ያስከትላል። የእነዚህ የልብ ጡንቻዎችን በማድከም ልባችን በአግባቡ ስራውን እንዳይሰራ ፌል እንዲያደርገው ሊያደርገው ይችላልና በጣም የሚገርም ጉዳት አለው ማለት ነው። እና የልብ ምት መዛባት ወይም አሪትሚያ የሚባለውን ነገርም ሊያስከትል ይችላል። ከፍተኛ የደም ግፊት የልብን ምት የሚያዛባ ወይም የሚጨምር ሲሆን ይህ የልብ ምት መዛባት ደግሞ መዘበራረቅ አሪትሚያ ነው በመባል የሚታወቀው ቶሎ ቶሎ ልብ የመምታት ነገር እንደዚህ ሊኖረው ይችላል። አሪትሚያ ደግሞ የልብ ድካም ልብ ላይ አላስፈላጊ ደም መርጋት ሊያስከትል ይችላል። በጣም በሚገርም ሁኔታ የረጋው ደም ደግሞ እንግዲህ ከልብ እየተወረወረ የደም ስሮችን በመዝጋት በመበጣጠስ የተለያዩ የአካል ክፍሎችን ከጥቅም ውጭ ያደርጋል ማለት ነው። አስቡት እንግዲህ ይህ ሁሉ ችግር የሚመጣው በምንድን ነው? ከፍተኛ የሆነ የልብ የደም ግፊት ካለ እነዚህን ችግሮች ሊያመጣ ይችላልና በጣም ትኩረት መስጠት ይኖርብናል ማለት ነው። ሁለተኛው እንግዲህ የአንጎል ደም ስሮችን መዝጋት ሲሆን ሲዘጋ ይህ ጉዳይ ደግሞ ምን ይባላል? በእንግሊዝኛ ስትሮክ ይባላል። የአንጎል ደም ስሮች ይዘጋሉ፣ ይበጣጠሳሉ። ከፍተኛ የደም ግፊት የአንጎል ደም ቧንቧዎችን ሊያጎድፍ ወይም ሊዘጋ ይችላል። ይህም የአንጎል ጉዳት ሊያስከትል ይችላል ማለት ነው። ይህም እየቆየና እየተደጋጋመ ሲመጣ ምን ያመጣል? የማስታወስ ችግር ሊያመጣ ይችላል። በጣም በሚገርም ሁኔታ የመርሳት ችግር ሊያመጣ ይችላል። የአእምሮ መታወክ፣ የአእምሮ መታመም ችግር ሊያስከትል ይችላል ማለት ነው። ሶስተኛው ይህ የደም ግፊት ከመጠን በላይ ሲጨምር፣ ሶስተኛ የኩላሊት በሽታ ለኩላሊት በሽታ ሊያጋልጠን ይችላል። ከፍተኛ የደም ግፊት የኩላሊት ደም ቧንቧዎችን ሊያጎድፍ ይችላል። ይህም የኩላሊት ብቃት እንዲቀንስ ወይም ጨርሶ ኩላሊት ከጥቅም ውጭ እንዲሆን ያደርጋል ማለት ነው። በሚገርም ሁኔታ እንግዲህ አስቡት። አራተኛው የአይን ጉዳት ነው። ከፍተኛ የደም ግፊት የይ የአይን ውስጥ ጥቃቅን የደም ቧንቧዎችን በመበጣጠስ ዲስትራክት በማድረግ